የት ሄዶ ነው ግብግብ የፈጠረው? እሱ ቤተ ክርስቲያን ውስጥ ዶክተሮች ይመጣሉ እንዴ? ሮበርት ሙጋቤ ምን አለ? እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶስ ይፈውሰዋል። አን አንማይ አይ ሳምኝ እያልቅ እዛ ተለጠፈ ጭሪ ይመስል ማለት ነው። መጅገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥም ትላለ ከንፈሯን ስስም በአጭር ቃል እናገራለሁ። የመራቢያ አካል ይነሳል። ማን ነው ምታታለው? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮ ነገር እንድናመጣ አልፈልጋ ነው ናው። እና እየሄድ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ በማታ፣ ስትፈልግ በክረምት፣ ስትፈልግ በፀሐይ፣ እዛም እየሄድክ አታጠቅስም፣ እዚህ እየሄድክ አታጠቅስም። አንተ ማነው እንደ ድግስ ቤት ማማሰያ ያደረገ። አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴ የተያዘው? አቤ ማዕድን ቁፋሮ ነው እንዴ የተያዘው? ካንቺ ውስጥ ወርቅ ነው እንደሚያወጡት ላገ ለጠየቀሽ ወንዱ ሁሉ ይሄሽ እምትገለበችው ማለት ነው እንደ ጠገባህ ሀያ ዞር ባይ በላት እቺን እምትራራት ጋለ ሞታ ሴትዮ ስርዓት ሲዛት ሞታ ልታስገድልህ ነው ደምላል። ስለዚህ እየነቀነቀች ማለት ነው አደብ ግዢ በላት አደብ ግዢ ተሳስቼ ይመስላቸዋል ብዙ ሰዎች። ኢየሱስ የሞተው ለተመረጡ ሰዎች ነው ለጥቂት ሰዎች ነው የሞተው የሚለው ሰይጣናዊና አጋንንታዊ ትምህርት ነው። ኦኬ። ኢየሱስ የሞተው ለሰው ልጆች በሙሉ ነው የሞተው። ኢየሱስ የሞተው ለሰው ልጆች በሙሉ ነው። ስክሪፕቸራል እናደርገዋለን። ኦኬ ኦኬ። እንዲህ ብለህ ታምናለህ። ኢየሱስ ክርስቶስ ለዓለም አይደለም የተሰቀለ ብለህ ታምናለህ አይደል? ታምናለህ? አጭር ጥያቄ ኧረ፣ እኔ እንዳንተ በጀርባ ላይ ድማምናለሁ። ወዲያ ወዲያ ነው የምመልሰው። ለዓለም አልተሰቀለም። በደንብ ጊዜያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ አዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ የምስጋና ና የድል ጊዜ ሊሆን ነው እለልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነቢ ቢኒያም የተባለው ወንድማችን በበርካታው ይዘን ጥያቄና ግርታን ፈጥሮበት የታለ የተፈታው የታለስ ለከንቲባ የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነቢይ የተናገረው እነሆ በትላንትናው ዕለት የቀድሞ የአዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋይ ቱኬ ፍርድ ቤቱ በነጻ ሊለቃቸው ችሏል። በእስር ላይ የቆዩበትም ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። ሰው እንዴት ነው ህሊናውን አንቆ የሚገልበት ገመድ ያገኘው? እናንተ ብቻ ህሊናችሁን አንቃችሁ የምትገሉበት አዲስ ገመድ ከተገኘ ንገሩን። እስቲ እንዴት ሰው ህሊናውን ይሸጣል? እንዴት ሰው ላጎረሰው ሁሉ ይናገርለታል? ያወራለታል? እንደምትሰሙት ነው። ይሄ በሚዲያ ላይ ብዙ ጊዜ የቆየው አቤል ደመላሽ የሚባል ግለሰብ ሐሰተኛ ሐዋርያትና ነቢያትን በማስተዋወቅና ፕሮሞት በማድረግ ስራ ላይ የተጠመደ ነው። የሱ ንግግር በመስማት ብዙ ሰዎች ወደ እነዚህ ወደ ተሳሳተ ልምምድና ትምህርት ወዳለበት አዳራሽ እየጎረፉ ነው የሚገኙት። ምንድነው ያለን ያለው? ቢንያም የሚባል ነቢይ የቀድሞ የሐዋሳ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ የተባሉ ግለሰብ እስር ቤት ሆነው ይሄ ሰው ትንቢት ተናገረ ምን ሚል ትንቢት ይፈታሉ የሚል ትንቢት ሰዎች ጠያቂ ጠየቁ የት አለ የተፈቱት ምናምን ስለዚህ እግዚአብሔር በእሱ እንደተናገር አድርጓል እያለ ነው ማን አቤል ደመላሽ ለማን ለቢንያም ለሚባል ራሱ ነብይ ነኝ ብሎ ለሚጠራ ግለሰብ ማለት ነው ትንቢቱ ተፈጽሞለታል እውነተኛ ነብይ ነኝ እያለ ነው ረዳት ፕሮፌሰር ጸጋዬ ቱኬ እውነተኛው መረጃ እሳቸው ላይ የወጣው ምን አይነት ነው? ይሄንን ደሞ የሃዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። የሃዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሀዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫህ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ የኛው እውነተኛ ነው ብሎ የሚመሰክርለት ነብይ ነኝ የሚለውን ግለሰብ የሐሰት የዜና ምንጭ ላይ የተንጠለጠሉ ናቸው። መጽሐፍ ቅዱስ እንደሚለው ነብዩ በእግዚአብሔር ስም ተናግሮ የተናገሩት ትንቢት ካልተፈጸመ ያንን ነብይ ምን አትበለው? አትፍራው፣ አትቀበለው ማለት ነው። ካልተቀበልከው ያ ነብይ የእግዚአብሔር አፍ አይደለም፣ ወይም ሐሰተኛ አፍ ነው ማለት ነው። ይሄ በሚዲያ ላይ ሐሰተኞችን በማስታወቅ የተጠመደው ግለሰብ ይሄን ብቻ አይደለም እያለን ያለው ምን ይለናል? የተጸለየበት ዘይቶችን ለኪሳራ የዳረገው ሐዋርያው ታምራት ታረቀኝ እነሆ ላለፉት ጊዜያት በተለያዩ ቤተ ክርስቲያናት የተጸለየበት ዘይት ከአንድ ሺህ ብር ጀምሮ እንደሚሸጥ ይታወቃል። ይህንም ተንተርሶ ታዲያ ከቅርብ ጊዜ ወዲህ ግን ተፈላጊነታቸው እየቀነሰና ገቢያቸውም እያሽቆለቆል እንደሚገኝ አንዳንድ ቤተ ክርስቲያናት። ይህን ዜና ደግሞ እንደሰማችሁት ነው ታምራት ታረቀኝ አንድ ሺህ እና ከዛ በላይ የሚሸጡ ዘይቶችን እሱ ግን ጻለው በነፃ በመስጠቱ ዘይት የሚቸበችቡ ሰዎች እንደ ከሰሩ የዜና ምንጮች ይጠቅሳሉ። እያለ ነው። ማን ነው ዘይት ሻጮችን ያከሰረው? ታምራት ታረቀኝ እንደዚህ ብዬ ማይክ ቢሰጥ ምን ችግር አለ? ያችሁ ነው። ይጩፋ ተንበርክኮ ማይክ የሚሰጠው ታምራት ታረቀኝ ነው። ምድሪቱ ላይ ደግሞ አለ የሚባል ዘይት ቻብቻቢ ጩፋን አብሮ ለመስራት ቃል ኪዳን ያደረጉ ሁለት አሰተኞች አንዱ አንዱ ሊያከስሩ አይችልም። ስለዚህ አቤል የሚባለው ግለሰብ ታምራ ታረቀኝ የሚባለው ሰው በነፃ ዘይት ሰጠ የሚል ዜና በመስራት እሱ በጣም መልካምና እውነተኛ አገልጋይ እንደሆነ ህዝቡ እንዲሳልበት ለማድረግ ሙከራ ሲያደርግ ትሰሙታላችሁ። መጽሐፍ ቅዱስ ግን፣ ጸሌ ዘይትም ሽጥ ደግሞ ጸሌ በነፃ ስጥም የሚል ትምህርት የለውም እውነቱን ነው የምነግራችሁ። መጽሐፉ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 15 ላይ የሚናገረው ከእናንተ መካከል ማንም የታመበ ቢኖር ሽማግሌን የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ እነሱም ዘይት ወስደው ይጸልዩለት፣ በእምነት የሆነ ጸሎት ድዌን ይፈውሳል ጌታም ያስነሳዋል ነው የሚለው እንጂ ዘይቱ ይፈውሰዋል የሚል ትምህርት የለም። የክርስቶስ ኢየሱስ ትምህርት በእምነት በሆነ ጸሎት ነው እንጂ ፈውስ የሚሰጠው በነፃ የሰጣችሁት ዘይትም አስከፍላችሁ የሰጣችሁትም ዘይት ይፈውሳል የሚል መጽሐፍ ቅዱስ ትምህርት የለም። ስሙልኝ ይሄን ከዶክተሮች ጋር ግብ ግብ የገጠመው ሐዋርያ ሐዋርያው ጌታውን ምሩ እየተባለ ይጠራል። ይህ ሰው የሚያገለግለው በቤተ ክርስቲያን ውስጥ ለበርካታ በሽተኞች እየጸለየ ሲሆን ብዙዎችም ከካንሰር፣ ከኤችአይቪ፣ ከስኳርና ከአኪም በላይ ከተባሉ በሽቶች ይፈወሳሉ። ከዶክተሮች ጋር ግብ ግብ የገጠመው ሐዋርያ ብሎ ደግሞ ይሄንን ያጎፈረ ሰው ሲያስተዋውቅ ተሰጉታላችሁ። ዶክተሮችን የት ሄዶ ነው ግብ ግብ የፈጠረው? እሱ ቤተ ክርስቲያን ውስጥ ዶክተሮች ይመጣሉ እ ሮበርት ሙጋቤ ምናለ እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶ እስቲ ይፈውሰዋል። አሰተኞች ስለሆኑ ማለት ነው። ሪል በሽተኛ ያለው ሆስፒታል፣ ይሄ ሰው ግብ ግብ የገጠመው ሆስፒታል ሄዶ በሽተኛውን ሁሉ አስነስቶ ዶክተሮቹን እንጀራ የሚበሉበትን ምክንያት ከልክሎ አይደለም ራሱ ቸርች ሰው እየፈወሰ ነው እያለ ነው። ስለዚህ ይሄንን ግለሰብ አምናችሁ ዜናው ልክ ነው ብላችሁ እዛ እንድትጎርፉ ደግሞ የዛ ሰውዬ መጠቀሚያ እንድትሆኑ በር እየከፈተ ነው ያለው። ጋዜጠኛ ከሆንክ ስነ ምግባር ያለው ጋዜጠኛ፣ መረጃ ምንጩ የተጣራ፣ ለእግዚአብሔር ቃል ታማኝ የሆነ ጋዜጠኛ ነው መሆን ያለብህ እንጂ ላጎረሰብ ሁሉ የምትጮህ ከሆነ እንግዲያው ስንገደዳለን። ሐሰተኛ ነቢይ፣ ሐሰተኛ አስተማሪ ብቻ ነበር የምናውቀው እስካሁን ድረስ፣ ሐሰተኛም ጋዜጠኛ አለ ማለት ነው። ከዚህ ሰው ተጠበቁ። ም ሰው ጌታን ሲቀበል ከዚህ በፊት ምላደረግኩት ጌታን አንድ ሰው ቢቀበል መካኒዩስ ቤተክርስቲያን ሂድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይህ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም እኔ በጌታ አላረግም። እያደረግኩም ነው አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው።